እዛ ጋ ቃሉ እንዲላል ቃሉ እንዲላል ቃሉን በጌታ በኢየሱስም አነባሎ የእዝጋበር እጅ በላዩ ነበራ እዝጋበርንም በመንፈስ አወጣኝ አጥንቶችንም በሞላባት ሸለቆ መካከል አኖራ አሌሎያ የማን እጅ የእዝጋበር እጅ በላዩ ነበራ የእዝጋበር እጅ በላዩ ነበራ እዝጋበርን በማንፈሱም አወጣ። ሃሌሉያ ዋይኪም አንክ ሃናኔት ዮኮ ዋይ ሞዲሚ አያኔን ፍሶኮ ኤላሳገም አጥንቶቹም በመላባት በሸለቆ አጥንቶቹም በመላባት ሸለቆ

የእግዚአብሔርን ቃልም ስሙ። ዋሰገረም መጨሰ ዋሰገረም መጨሰ ጌታ እግዚአብሔር ለነዚህ አጥንቶቹ እንዲህ ይልሃል። ዋኦድም ካሚቆውን ጌታ እግዚአብሔር ለነዚህ አጥንቶቹ እንዲህ ይላል። እና እነሆ ትንፋሽንም አገባባችኋለሁ። ሃሌሉያ! እነሆ ትንፋሽንም አገባባችኋለሁ። አን ፎረም እሶ ሞ ካባላዩሽንደ ጎጋ ኮሽን ዋዋራ ኮልታቶሽን

ፎሪንም ሄድ ለካሙ ጅማትንም እሰጣለሁ፣ ስጋሁንም አወጣለሁ፣ በእናንተም ላይ ቁልበትንም እዘረጋለሁ፣ ትንፋሽንም አገባባችኋለሁ፣ በሕይወትም ትኖራላችሁ። ሃሌሉያ እነሆም እግዚአብሔር እንዲ ሆናው ታውቃላችሁ። አን ዋይ መሰም ለቀከሞ።

እጅግም ታላቅ ሰራዊትም ሆና በእግርም ቆማ። አሌሉያ። እነርሱም እንዲህ አለው፣ የሰው ልጅ ሆይ እነዚህም አጥንቶች የእስራኤል ቤት ናቸው። እነሆ አጥንቶቹን ደረቆ ጠፍቶ ፈጽሞ ተቆርጦ ባለው። ስለዚህ ቁጥር 14 እንትየው ሙሉ ሰው እና አጥንቶቹም የእስራኤል ቤት ናቸው ላል